በጣም እንድታምንበት ፈልገው ነገር ቢኖር እሷ መቼ የሚያንታት ሆነ ቅድሚያ ብትሆን ቀይርሽ በጣም ደስ የሚል ነው። በጣም ማለት ነው። በጣም ትምህርት አለው። የምር በጣም ትምህርት አለው። በተለይ ማለት ነው ባክግራውንዱን ሳታቁ የምታፈቅሩ ወንድም ሆነ ሴታች፣ አብዛኛው ሴት ነው። ባክግራውንዱ ማንነቱን ሳያውቅ በፍቅር የሚወድቀው ማለት ነው በተለይ እምነቱን ምን እንደሆነ ሳታውቀው የምትገቡ አላቸው። ፍቅረኛው አለው ወይ የላትም ወይ ብላችሁ የምትገቡ ይሄ የእናተ ትምህርት ይሆናቸዋል። በጣም ከባድ ስለሆነ ማለት ነው። ፍቅር ከየት ቦታ እንደሚይዛችሁ፣ በምን ሰዓት በከማ ከማጋራ እንደሚይዛችሁ አታቁትም። ገና ሳትገቡ ገቡ ያንን ሰው ባግራውንዱ ምንድን ነው ብላችሁ ማጥናት መቻል አለባችሁ። ከገባችሁ በኋላ የምትይዙት ነው የምታጡት ማለት ነው። አሁን ልጁ እቃው እንደጣለ ማለት ነው እና እና በጣም ትልቅ እየ ትምህርት አለው ለእናንተ ማለት ነው እና ማለት ባግራውንዱ ሳታውቁ ዝም ብላችሁ ፍቅር አለ አይደለ፣ አይን የለውም ይባላል። አይን ያለው ፍቅር እኛንን፣ አይን የሌለን ሌላ ደግሞ ፍቅር በሁለት ሰዎች መሀል እኩል መኖር አለበት በእሷም በእሱም ዘንድ እሱም የሚያፈቅራት ነገር ከሆነ ምንም ቢሆን ምንም ምንም መሀል ቢወዳት እሷ የማታፈቅረው ነገር ከሆነ የምር በጊዜው ማቆም መቻል አለበት ማለት ነው ምክንያቱም እሷ የምታፈቅረው ሰው ልቧ ጋ እዛ ጋ ነው ማለት ነው ዛሬ ያስገድደዋት በግድም ቢሆንም ወደፊት አይቀጥልም ልቧ ውጪ ስለሆነ ማለት ነው። በጣም ትክክል ነው። የሚያሳየው ይሄ ነው። እኔ አንድርስታ እንዲያደረግኩት ማለት ነው። በሁለት ሰዎች መሀል ሁለቱም እኩል ፍቅር መኖር አለበት። እሷም እሱ ላይም እሱ ጋር ማለት ነው። ሁለቱም የማይፋቀሩ ነገር ከሆነ አንዷ አማ ታፈቅረው ሚስቱ ወይም ፍቅረኛው፣ ሁለቱም እኩል የማይፈቃቀረው ነገር ከሆነ አፍቃሪው ይጎዳል ማለት ነው። ልክ እንደዚህ እንደሚኪ ማለት ነው። ሰው ሰርታችሁታል። በጣም ደስ የሚል ድራማ ነው ስራ ነው፣ ቀጥሉበት የምር በጣም አሁን ሚኪ በጣም አፍቃሪ ሆኖ ነው እየሰራ ያለው ማለት ነው። በጣም ራሱን ጥሎ ምናምን ነገር ነው።